እግዚአብሔር ቃል እና አቀባበላችን በሚል ጥቂት ሀሳቦችን ሼር ላደርጋችሁ እፈልጋለሁ። የእግዚአብሔር ቃል ምንድን ነው? የእግዚአብሔር ቃል ኦቶሪቲው እና እኛ አቀባበላችን ምን መሆን አለበት? የሚለው ከስክሪፕቸር የተወሰኑ ጥቅሶች ወስደን እናያለን። ጉባኤን እግዚአብሔር በአንድም በሌላም ይጠራል፣ ግን የሚጠራበትን ፎከስ ማግኘት እድል ነው። በጣም የተሳካለት ጉባኤ እግዚአብሔር እኛን የጠራበት ፕላን እሱ ከገባን በቃ ከቀውስ ከእብደት ተርፈናል። በዚህ አሁን ባለንበት ዘመን የመጀመሪያ ትልቁ እግዚአብሔር እንድንረዳው እንድናቀ ቦታ እንድንሰጠው የሚፈልገው ለዚህ ቃል ነው። ለዚህ ቃል ነው። አስተኛው ክርስቶስ በጣም ተጠናክሮ ጨርሷል። በጣም በሚያስገርም ሁኔታ ኦሪጂናሉን ክርስቶስ ትክክለኛውን ቃል ሳንበላ ፌኩ ይሄው ደጃችን ደርሷል፣ እና ያላጣጣም ነው ጌታ ስለሆነ ይሄ ያሁን የመጣው በጣም ይሸውዳል፣ ያበላል፣ ይሰጣል፣ ያረጋጋል፣ ብዙ ነገሮችን ዓለም ላይ ለውጥ ያመጣል። አልቲሜት ኮሉ ግን አንቲክራይስት ነው። ክርስቶስን ማስወጣት ነው። ባንክ ቤት ኦሪጂናል ብር ነው የሚያስተምሯቸው። ብዙ ፌክ ብሮች አሉ። ገና ያቆታል። እንዲህ ሲሉ መሀሉ ላይ ያያሉ፣ ሲሻክር ያያሉ ሁሉ ፌክ ብር በማጥናት አታሸንፍም። ኦሪጂናሉን ቴስት ታደርገዋለ ታረጋግጠዋለ። ፌኩ ሲመጣ ትወረውረዋለ። ሚሊዮን ቢመጣ ትወረውረዋለ። ዩኖ ውስጥህ አለ። ስለዚህ እግዚአብሔር የመጀመሪያ የሚፈልገው ቃሉን የሰጠንን እውነት እንድንረዳ ነው። ስለዚህ እንደ መነሻ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሦስት ላይ ያለውን ቃል ቶሎ ብለን እናውጣ። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሦስት ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው። ድገሙት እስቲ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ይሄ ነው። የቱ ለሚለው ጥያቄ ከላይ ታገኛላችሁ። ምልጃ፣ ጸሎት፣ ምስጋና ስለ ነገሥታት ብሎ ጳውሎስ ለጢሞቴዎስ የነገረው ነው። በጣም ተከታተሉኝ። ፎከሳችሁ እንደው ቃሉ ላይ እንዲሆን ስለምፈልግ መንፈሳዊ ልጁ ለሆነው ለጢሞቴዎስ ምክር ከሰጠው የመጀመሪያው ስለ ፕሬየር ነው። ለአገር ጸልዩ፣ ለአገር አታውሩ ነው። ለመንግስት ጸልዩ፣ መንግስትን አትሙ ነው። በቃ ይሄ የተሰጠን ነው። ይዘን የትኛውንም የአገር መሪዎች ማልቀስ፣ መጮ፣ መጸለይ ከሁሉ በፊት የሚለው ምክር እዚህ ላይ ነው ያለው። በቃ ይሄ ጸሎት፣ ምስጋና የሚለው ከዛ አልፎ ለሰው ሁሉ ይላል። ይሄ የእግዚአብሔር ፍላጎት ነው፣ ከምንም በላይ ይልና ብዙ ጊዜ ቸርች ላይ አይዶን ነው አስተውላችሁ ከሆነ እቺን አንዷን ቃል ነው የምንላት። ሰው ሁሉ እንዲድን ሰው ሁሉ እንዲያመልጥ ይወዳል እግዚአብሔር አለ የምንለው ከዛ። እቺ ቀጣይዋን ግን ዝም ብለን ነው የምናልፋት። ሁሉ ሰው እንዲድን ሁሉ ሰው እንዲያመልጥ እግዚአብሔር ይፈልጋል ብቻ ነው የምንለው እንጂ ቀጣይ ያለችውን ጥቅስ እውነቱን ወደ ማወቅ እንዲደርሱ የሚል ቃል አለ። አይታችኋል? በእኩል ደረጃ ነው ቁጭ አለው። የመጀመሪያው እግዚአብሔር መልካም ስለሆነ ራስ ወዳድ ስላልሆነ ፍቅር ስለሆነ እኛንን እገሌ ይድናል ምንለው እንጂ ዓለም ሁሉ እንዲድን የእግዚአብሔር ፍላጎት ነው። በቃ የፈለገ አደገኛ ቦዘኔ የምትሉትን ሰፈር ላይ በእግዚአብሔር መነፅር ካያችሁት ያ ሰው እንዲድን ነው የእግዚአብሔር ፍላጎት። ለምን እግዚአብሔር መልካም ብቻ ነው። እስቲ ጨዋቸው አሜን በሉ። ተቀሰ ሁሉ እንዲድን አለ። ይኸው መጽሐፍ ቅዱሴ ነው። እኔ እኛ ብቻ አለንም። ሁሉም ዓለም እንዲድን እግዚአብሔር ይፈልጋል። ከዛ ቀጥሎ ሁሉም ሰው ይልና ደግሞ እውነቱን ወደ ማወቅ እንዲደርሱ። እስቲ በሉት አንድ ላይ ድገሙት ባካችሁ፣ እውነቱን ወደ ማወቅ እንዲደርሱ ይወዳል እግዚአብሔር። እግዚአብሔር ምንድነው የምትፈልገው ብዬ ስጠይቅ ሁሉ እንዲድንና ሁሉ እውነት እንዲያውቅ። እውነት ምንድን ነው? ይሄ እውነት የምንለው ነገር ዝም ብሎ የውሸት ተቃራኒ አይደለም። ብዙ ጊዜ እውነት ሲባል የውሸት ተቃራኒ ይመስለናል። እውነት ራሱ እግዚአብሔር ነው። እውነት የእግዚአብሔር ቃል ነው። እውነት የእግዚአብሔር ሙሉ ስትራክቸሩ፣ አቋሙ፣ ፕሮግራሙ፣ ፕሮጀክቱ በሙሉ ነው የእግዚአብሔር እውነት። ይህን እውቀት እና መረዳት እንዲኖረን ይፈልጋል አለ እግዚአብሔር። ክብር ለኢየሱስ ይሁን። እግዚአብሔር የሚወደው ምንድን ነው ስንል ይሄን ቃል ጠንቅቀን እንድናውቅ፣ እንድንረዳው ይፈልጋል። አሜን ትላላችሁ። የእግዚአብሔር ቃል እውነት መሆኑን እና እውነት ራሱ የእግዚአብሔር ቃል መሆኑን ብዙ የመጽሐፍ ቅዱስ ጥቅሶች ልናነሳ እንችላለን፣ ግን በጥቂቱ ላንሳላችሁ ጌታችን ኢየሱስ ዮሐንስ ምራፍ አምስት ምዕራፍ ስምንት ቁጥር ሰላሳ ሁለት ላይ ምን አለ? እውነትን ታውቃላችሁ እውነትም አርነት ይሄ የሚፈልግ አርነት አለ ባይ ዘ ወይ፣ ይሄ ዴሊቨራንስና ፍሪደም ይለያያል። ፍሪደም የሚባለው ከነገሩ ስትወጡ ነው። ዴሊቨራንስ ማለት ግን ነገሩ ከእናንተ ሲወጣ፣ በሌላ አማርኛ ሰው ከግብፅ ሲወጣ ግብጾች ፍሪደም ነው የሚባሉ፣ ወጥተዋል። እልል እያሉ ሃሌሉያ፣ በቃ ተፈትቻለሁ፣ ፕሮግራም ሰተን መስክረዋል። እየመሰከሩ ግን የግብፅ ፕሮግራም አለ። ውስጣቸው ዱባ አለ፣ ሽንኩርት አለ፣ ፕሮግራሙ በሙሉ ዳውንሎድ ሆኗል። ዴሊቨራንስ ሲመጣ ምንድነው? እውነት ውስጥ ሲገባ የገባው ግብፅ ይወጣል። ከዛ ምን ይሆናል? እውነት ይተካዋል ማለት ነው። ቦታው ቃል ይቀመጣል፣ ባርነት ይወጣል። ህይወት ይቀመጣል፣ ሞት ይወጣል። ጨለማ ሲወጣ ብርሃን ይገባል። እስቲ አሜን በሉ። ስለዚህ ኢየሱስ ያለው እውነትን ታውቃላችሁ የሚለው በተከታታይ ትምህርት ብቻ አይደለም። ለደቀ መዛሙርት ነው ያወራው፣ እንዲህ ላለ ጉባኤ ይሄን ቃል ይዛችሁ እውነት የሚለውን ቃል ስትጠቅ ስትጠቀሙ መንፈስ ቅዱስ ራሱ የመጣው ወደ ምን ሊመራ ነው? ሆሊ ስፒሪት ለዚህ እኮ ነው የመጣው። ለምንድን ነው የመጣው ብላችሁ ኢንተርቪው ብታርጉት ወደ እውነት ሁሉ ይመራናል። ሲመጣ ራሱ የምን መንፈስ ነው? እስቲ ጎናችሁ የእውነት መንፈስ በሉስ። አያችሁ፣ ሆሊ ስፒሪት ራሱ ከእውነት ጎን ነው የሚቆመው ባይዘወይ ከምሳሌ፣ ከታሪክ፣ ከኛ ኤክስፒሪየንስ ጎን ሆል ስፒሪት የለም። ሆል ስፒሪት ያለው ከመንፈስ ቅዱስ ከቃሉ ጋር። እስቲ አሜን በሉ። ለምን እንዳየሩ፣ አየሩ ጸባይ ነዋ። ዛሬ እኔ እዚህ ጋር አገኘው ብዬ በመሰክርላችሁ በዛው አገኘው ባልኩ ጣፍ ደግሞ ነገሩ የለኝ ምልል ይችላሉ። የእግዚአብሔር ቃል ግን አይሻርም። አሜሪካም ቃል ነው፣ ኢትዮጵያም ቃል ነው፣ ጅማም ቃል ነው፣ ጀርመንም ቃል ነው። ቃሉ አይሻርም። እስቲ አንድ ሰው ጮኹ አሜን ይበለን። እስቲ ቃሉ አይሻርም በለ ስ የእውነት መንፈስ ወደ እውነት ይመራል። ኢየሱስ እውነትን እወቁ አለ። ኦኬ አንድ ነገር ላንሳላችሁ። ኢየሱስ ጌታችን ዮሐንስ 17 ቁጥር 17 ላይ አታውጡት፣ ጻፉት። ምን ብሎ ተናገረ ትዝ ይላችኋል? በእውነትህ ምን በላቸው? ቀድሳቸው አለ። ቃልህ ምንድን ነው? እውነት ነው። የመጀመሪያ ከቀደስካቸው እነዚህን ልጆቼን ደቀ መዝሙር በእውነትህ ቀድስ። እውነት የውሸት ተቃራኒ አይደለም። እና ምንድነው ሲባል የእግዚአብሔር ቃል እስቲ ቃሉ እውነት ነው በሉ። አንድ ላይ ልስማ፣ ድምጻችሁ እንግዲህ የለም የመጨረሻ በሉት። በቃ የእግዚአብሔር ቃል እስቲ ያደረገ ትውልድ ሊሰጠን ነው ጌታ። እንዲህ ጥብቅ ያለ አዲስ ትውልድ እየመጣ ነው፣ እውነት ይዞ ማይለቅ። አንዳንድ ሰው እውነቴን ተረዱልኝ ይላል፣ ቸርች ውስጥ እውነት አለኝ ሲባል ምን እያል እንደሆ ታውቃላችሁ? የእግዚአብሔርን ቃል ተረዱልኝ ነው። ከእግዚአብሔር ቃል ውጭ የራሱ እውነት የላችሁ። የአንቺ እውነት እሱ ነው፣ የአንተ ጥበብ እሱ ነው፣ መሟገጫ መወራረጃ እሱ ነው አክብሩልኝ እኔን አትልም። ከዚህ በኋላ ያለኝን የእግዚአብሔርን ቃል አክብሩ ነው የምንለው። ይዘ ቫሊ የሚሰጠው በእግዚአብሔር መንግስት ላይ ለእግዚአብሔር ቃል ቦታ የሚሰጡ ሰዎች በጣም ተራ አይደለም። ምክንያቱም ለቃል ቦታ ስትሰጥ በሌላ አማርኛ ለማን ቦታ እየሰጠ ነው? ለእግዚአብሔር። በቃ ሁሉ ስፒሪት ለዚህ የመጣ እውነትን ተረዷዋለ አባቶቻችን በሙሉ ከዚህ እውነት ጋር ነው የታገሉት። ኦኬ የእግዚአብሔር ቃል እውነት ከሆነ ህይወት ከሆነ እንድናቀው እግዚአብሔር ከወደደ አሁን እንድናቀው የሚፈልገው እግዚአብሔር ስትመጡ ቃሉን የእግዚአብሔር ቃል ስንል ብዙ ጊዜ ትንሽ የተዛባ ነገር እንዳይኖር ዲፕ እንድንገባ ፈልጋለሁ። ዛሬ የእግዚአብሔር ቃል በሁለት መልክ እንድናየው ፈልጋለሁ። አንደኛው ገጹ የእግዚአብሔር ቃል አንደኛው ገጹ ስክሪፕቸር የምንለው ሆሊ ባይብል ይሄኛው ነው። ይሄ የእግዚአብሔር ቃል ነው። ስቲ ጨዋቸ ሚንበር የእግዚአብሔር ቃል የመጀመሪያው ገጽ። ሁለተኛው መልኩ ህያው ቃል የሚባል አለ። ሊቪንግ ወርድ የምንለው እርሱም ቃል ምን ሆነ ይለናል። ስጋ ሆነ፣ ከዛ ጸጋን ተሞልቶ በእኛ አደረ። አንደኛው የእግዚአብሔር ቃል ፓርቱ ክርስቶስ ክርስቶስ እያውቃል ነው። ይሄ ሆሊ ባይብልም የእግዚአብሔር ቃል ነው። ሁለቱም ለቤተ ክርስቲያን ባላንስ ሆኖ ካልመጣ አደጋ ውስጥ ነው የምንገባው። በብሉ ኪዳን እግዚአብሔር ያወራል፣ አንድም ሰው አይቶ ታያቀም። ታውቃላችሁ፣ ነቢያት ራሱ አያቱ ሰማው ነው የሚሉት አሉ። ሰማው ሰማው፣ ስማ ስማ፣ ላልሰማ አንድ ቀን ብሉይ ኪዳን ተናጋሪው አይታይም። አዲስ ኪዳን ተናጋሪው መጣ ሲጮዋቸው። አሁን በእኛ ዘመን ተናጋሪው ንግግሩም እኩል እጃችን ገባ። አቤት እንደኛ እድለኛ አለ። አሁን ተናጋሪውን አያውቁትም። ብልጭ ይልና ብርሃን ሆኖ ይታያቸዋል። ብርሃን ነው አሉ፣ ግን ብርሃን አይደለም ከዛ በላይ ነው። የሆነ እሳት ያሳየው ነደደ፣ እሳት ነው አሉ፣ ከእሳት በላይ ነው። አሁን እኛ ሰፈር ሲመጣ ግን ራሱ እግር አብይቶ መጣ ለፓራዲያ ያወራል ያወራል ይጨብጣሃል ያቅፍሃል ያናግረሃል ሴንስ ታደርጓል እስቲ ቃሉ ህያው ነው በለው ስክሪፕቸር ላይ እንስማማ መጀመሪያ ሆሊ ባይብል ላይ በደምብ አንድ አቋም ካያዝን ወደ ህያው ቃል ስንገባ እያበድን ነው በቃ ዛሬ ሌላ ዓለም ውስጥ እንገባለን እስቲ አሜን በሉ የመጀመሪያ ዛሬ እንድና የሚፈልገው ሆሊ ባይብል ወይም መጽሐፍ ቅዱስ እጃችን ላይ በጣም ዘመን ውስጥ ኃይለኛ ስጦታ ከሰማይ ከተሰጠን ሀብት የመጀመሪያው ይሄ ቃል በእውነት ጎናቸው ያለው ትልቁ ስጦታ መጽሐፍ ቅዱስ ነው። በሉ ድገሙት፣ ድገሙት በደንብ አድርጋችሁ። አሁን ልብ በሉ፣ በጣም ተከታተሉኝ። መጽሐፍ ቅዱስ የምታነቡት በማይንድ ነው። ለዚህ ነው ውጫዊ ነው ይባላል። መጽሐፍ ቅዱስ የሚባለው ኤክስተርናል ፊዚካል፣ የሚነካ እግዚአብሔር ቃል ማለት ነው። ለምሳሌ ምድር ላይ ሁለት ነገር ቶሎ ቶሎ ነገሩኝ። ብርሃን፣ ጨለማ፣ ከፍታ፣ ዝቅታ። ውስጣችን ምን አለ? ስፒሪት ሰው የሚታይም ማይታይም ነው መጽሐፍ ቅዱስ ማለት የሚታየው እግዚአብሔር ቃል ነው። የሚነካ ነው። የምታነበው ነው። የምታጥፈው ነው። ሼልፍ ላይ ታስቀምጠዋል። የሚነካ ነው። ቦዲው ነው፣ አፓራተሱ ነው፣ ሃርድዌሩ ነው። ሃርድዌር ከሌለ አለቀልን። ስፒሪት የሚባለው ሕያው ክርስቶስ ደግሞ የሚቀመጠው መንፈስህ ላይ ነው። መንፈስህ ላይ ህይወት ነው። መንፈስ ላይ ክብር ነው። መንፈስ ላይ ብርሃን ነው። አንድ ሰው አሜን ይበለኝ። በሌላ አማርኛ ባይብልን እንዲህ እያነበብከው መንፈስ በመንፈስ እሳት ይቀጣጠላል። አይምሮክ በእውቀት ይሞላል። እስቲ አንድ ሰው አሜን ይበል። መጽሐፍ ቅዱስ ራሱ ይሄ እግዚአብሔር ቃል ዎርድ ኦፍ ጎድ ነው እግዚአብሔር ቃል ነው። ባይ ዘ ወይ ውጫዊ ነው የሚነካ ነው አካላዊ ነው። እኔ እዚህ ጋር የምታይ ወንድማችሁ በቦዲ እንዳለሁት የሚነካ ነው ይሄ ቃል መጽሐፍ ቅዱሳችን በራሱ ያስቀመጠልናል በሌላ ትርጉም አሁን የምናነበው ቃል አለ፣ ተዘጋጁ። ኢየሱስ ያድናል። ተራ እንዳልሆነ እጃችሁ ላይ ማንበብ ስትጀምሩ ከዛሬ ማታ ጀምሮ ኖርማል አትሆኑ። እኔ እውነት የምር ነግራ፣ ኖርማል ሆናችሁ አታነቡ። ጎናችኋል። ኖርማል ሆነ አታነብን በሉት። ኧረ ኢየሱስ ክርስቶስ ጌታ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 ደሩ የአንብብልን እስቲ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ እየተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እስቲ የእግዚአብሔር መንፈስ ያለበት በል ውስጥ አንድ ላይ የእግዚአብሔር መንፈስ ያለበት መጽሐፍ መጽሐፍ ለትምህርት ለተግሣጽ ልብ ለማቅናት ልብ ለማቅናት ለምክር ይጠቅማል ለምክር ይጠቅማል ኢየሱስ ያድናል የእግዚአብሔር መንፈስ ያለበት መጽሐፍ በሙሉ ለምን ለምን ይጠቅማል ልብ ያቀናል ለተግሣጽ ለምክር አለ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ አሁን ኑልኝ የእግዚአብሔር ሰው ፍጹም የሚለው እንከን የለሽ ስለመሆን አይደለም ይዘ ሙሉ ልብ፣ ያልተከፈለ ልብ የምንለው ፒውር ሄርት ማለት አንድ ነገር ብቻ የሚያስብ ማለት ነው። አንድ ነገር እስቲ በሉት። አንድ ላይ አሁን የተቀደሰ ልብ እንዲኖረን እንጸል። ያለ የምንለው እኮ ምንም ማጥያት የሚያስባት እሱ አይደለም። አንድ ነገር ብቻ፣ እሱም አንዱ ጌታ። አሜን። የረከሰ የቆሸሸ ፐርፌክት ያልሆነ ልብ የሚባለው ምንድነው? አሉ ከጌታ ጋር ደብሎ ብዙ ነገር የሚይዝ እኔነት አለ፣ ዓለም አለ፣ ክፋት አለ፣ ሁሉም አብሮ ከኢየሱስ ጋር ልክ አንድ ሰው ሆሊ ነው የሚባለው ልቡ ምን ታውቃላችሁ? ንጹህ ማለት ጌታ ብቻ እስቲ ጨዋችው አሜን በሉ። ስለዚህ የመጀመሪያው የእግዚአብሔር ሰው ፍጹም የሚለው ነገር ከጌታው ውጭ ፎከስ እንዳይኖረው ጌታ፣ ትኩረቱ ህልሙ፣ ራእዩ፣ ሁሉ ነገሩ ጌታ ከሆነ ቀጥሎ በምክር በጽድቅ ላለው ደግሞ የሚጠቅመው አለ የእግዚአብሔር መንፈስ ያለበት መጽሐፍ እስቲ የእግዚአብሔር መንፈስ ያለበት በሉ እስቲ የግሪክ ወርድ ቀጥታ የሚናገረው ቃል በቃል የእግዚአብሔር እስትንፋስ ነው የሚለው ብሪዝ ኢየሱስ ያድናል ይሄ አምላካዊ እስትንፋስ አምላካዊ ብሪዝ እዚህ ስክሪፕቸር ውስጥ አለ ነው የሚለን መጽሐፍ ቅዱስ እውቀት ብቻ አይደለም ያለው ትምህርት ብቻ አይደለም ሂስትሪ ብቻ አይደለም ያለው ራሱ እስትንፋሰ እግዚአብሔር ነው ታውቃላችሁ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ተሸክሞአል ኮንቴን ያደረገው ውስጡ ላይ እስትንፋሰ እግዚአብሔር ነው ሃሌሉያ አሁን ልክ ይሄ ነገር ሲነገር አሁን ከዚህ በኋላ እኛ መካከል ባይብል የምናነብበት ሞቲቭ ሊቀየር ነው ማለት። ከዛሬ ማታ ጀምሮ ምን እያለክሽ ነው ሲሉ ባይብል እየተነፈስኩ ነው የሚባለው። ምንድን ነው አዲስ ትምህርት ጀመርሽ? አይ እስትንፋሰ እግዚአብሔር ስላሉኝ ሳነበው ወደ ውስጥ የሚገባ ትንፋሻ አለ። ኢንሄል እስ አንዲ ወደ ውስጥ ሳቡ። አሁን የገባው ምንድን ነው? ሻይ እስ ምንድን ነው የገባው ኦክሲጅን እስቲ፣ አየር በሎ እስቲ ድገሙ፣ አንድ ላይ ድገሙና ሳቡ። አንድ ላይ አየር ገባ አይደለ? ልክ በኦክሲጅን በአፋችሁ ወደ ሳንባ እንደሚገባው ባይብል ምጽሄ ሲያነብ ባነበብበት ቅስበት ከእያንዳንዱ ወርድ ጀርባ ብሪዝ አለ፣ መለኮታዊ ትንፋሽ። ልክ እያነበብክ ስትቀጥል ውስጥህ እየሞላ እየሞላ ሰውነትህ በሙሉ በእግዚአብሔር ትንፋሽ አንድ ስ አሜን ይበለን። ድሮ ድሮ እንዲህ ግልጥ አርገ እንዴ፣ እንደዚህ ብሎ የሚያነብሰው አለ ሰዎች አደራ ስጥ ኢየሱስ ክርስቶስ ብለ ተዘገው አለ። አሁን እንደዛ አይደለም። ገና ስታነባው ይገባል። ትንፋሽ ይሄ ረጅም ተንፈስ፣ ተረጋጋ ያለ የመረጋጋት የእረፍት፣ የመስከን የመደሰት አያያያያ ሳይኮሎጂስቶች ምን ይላሉ? ስትጨነቅ አንዴ ሳብ ይላሉ ስትል ይላሉ እነሱ ነው የሚሉት። ትንሽ ይቀላሃል አሉ እኔ ደግሞ አንዴ ባይብል ስታነብ የመለኮ ትንፋሽ አያላ ተይላራ ባዲያስ አንድ ሰው አሜን ይበለኝ ዛሬ ማታ አይ ዶንት ኖ ሌሊቱን ሙሉ የሚተነፍሱ ልጆች እያየሁ ጠዋት ሲመጡ ፊታቸው ውስጣቸው እያማረ ጉልበታቸው እየጨመረ አቅማቸው እየጨመረ እስትንፋሳቸው እየጨመረ ብሪዝ ያደረጉት ኢንሄል የሆነው ኤክሴል ይሆናል የተነፈስከ ወደ ውጭ አጋንንት ያስወጣል ጎናችሁ ያረጋጋል እግዚአብሔር ቃል በለው ራ ረየሱስ ያድናል። ኧረ ይሄ የሚናወጥ ትውልድ ከዚህ በኋላ በምን ይረጋጋ ብዬ ስጸልይ ትንፋሼ ነው በላቸው። ስፒሪት አለው ትንፋሽ አለው። እስቲ ጎናችሁ ቃሉ መንፈስ ነው በሉት። የእግዚአብሔር ስትንፋስ ነው በሉት። ያረጋግሃል በሉት። ያሳርፈሃል በሉት። ዛሬ አይ ነው በሆነ ሰው ቤት ረፍት እየገባ ነው፣ ደስታ እየገባ ነው፣ መረጋጋት እየገባ ነው። ውስጣችሁ ሲሰክና ያለው ያስጨነቃችሁ እየረገፈ ይሄዳል። ሲያጨብጨባቹ ሜንበሩ ትንፋሽ ነው። ዳዊት ለዚህ ይመስለኛል መዝሙር ሶስት ላይ በትንፋሹ የሰማይ ሰራዊት ቆሙ ይላል። አንተ እግዚአብሔር ካለ የወደቀ ቤት ይቆማል። ይሄ የምታየው ኮከብ ምናምን በእግዚአብሔር ትንፋሽ ነው የቆመው። ሰውን ከፈጠረው በኋላ አየውና የህይወት ትንፋስ እፍ አለበት ህያው ነፍስ ያለው ሆነ አይልም። ነፍስ ህያው የሆናችሁ በእግዚአብሔር ትንፋስ። ሌላ ሰፈር ቃል ሲያነቡ እውቀት ነው። እዚህ ቤት ግን እውቀት አይደለም። ከእውቀት ዘለል ልንል ነው። ዛሬ ስታነበው ማይንድ በእውቀት ይሞላል አይኖ ልክ ነው። ቀጥሎ ግን ወደ መተንፈስ ትገባለህ። እንዴት እንደሆን አላቅም ግን የዘመናት ጭንቀት ከቤታችሁ ወጥቷል። አየው አይኔ ተከፍቶ የተረጋጋ ትውልድ ቃል ይዞ እዚህ ቤት የሚመጣ ትውልድ፣ የሚጨነቅ ሳይሆን የሚያረጋጋ አይዞሽ፣ ኢየሱስ ከአንቺ ጋር ነው፣ የተናገረኝን አውቀዋለሁ የሚል ትውልድ። እናንተ እያላችሁ ኢትዮጵያ አትጨነቅም፣ ቤተሰባችሁ አይጨነቅም። ቤት እውነት አረጋጊ ትሆኛለሽ። እረ ኢየሱስ ያድናል። በጣም ሲጨንቃችሁና ግራ ሲገባ አየር ሲያጥራችሁ ወዴትም አትሂዱ፣ ግለጡት ቃሉ። የእግዚአብሔር ቃል እስትንፋስ ኮንቴነር ጓል ነው የሚባለው ከእያንዳንዱ የእግዚአብሔር ቃል ጀርባ የእግዚአብሔር ብሪዝ ስላለ ጥቂት ሰው ነው ቸርች ውስጥ የሚተነፍሰው። እኔ አይዶን ነው፣ አብዛኛው ሰው የሚያነበው ጢሞቴዎስ ጢሞቴዎስ ማቴዎስ ነው። ጥቂት ሰዎች ግን ያውቁታል፣ እያነበቡ ልባቸው ይፈወሳል። ደማቸው ውስጥ የሚዞረው ሌላ ኦክሲጂን አለ። ኢየሱስ ያድናል። ብዙ ሰዎች ከዚህ በኋላ እናንተ ላይ ለውጠ ያሉ ቃሉን አንብበህ አየር ተቀብለህ ከፍታ ትወስዳለህ። አንድ ሰው ጩሆ አሜን ይበለኝ እስቲ። ጎናችሁ የእግዚአብሔር ቃል በሉት መጽሐፍ ቅዱስ እስትንፋሰ እግዚአብሔር ስለሆነ ማንበብ ብቻ ሳይሆን አየር ውሰድ በሉት። አንዳንድ ሰዎች እስቲ መጣው አየር ውሰድ አድርጌ ይሉ የለ ቤት ቀኑ ሙሉ ከቤት አልወጣውም ይላሉ። ችግር የለም ፈታ ፈታ አርግ ይላሉ። ከዛ ሄደው ወክ አድርገው ሲመጡ ደስ ይላቸዋል። ጎናቸዋለሁን ቃሉን ተንፍስ በሉት። አየር ነው የእግዚአብሔር ቃል። ለሪቨሮች የእግዚአብሔር ቃል አየራችን ነው። ቀኝ እጃቸውን አንሱና የጉባኤያችን አየር በለ የቸርቻችን አትሞስፌር በሉ የእግዚአብሔር ቃል ነው። ልክ አሁን እዚህ ቸርች ቃል ሲነበብ ማንም ሰው ኖርማል አይሆንም፣ ይነቃቃል፣ አሜን ይላል፣ ይጮዋል፣ እልል ይላል፣ ያጨበጭባል። አየር ይለቀቃል። ከተማው ላይ እዚህ ቤት የመጣ አጋንንት ይታፈናል፣ ጨለማ ይመታል፣ አውሬ ይመታል፣ ድግምት ይመታል። የሚመጣው ንፋስ አውሬውን ይጠርገዋል፣ ሱስ ያድናል። የማይታይ ዓለም ስሙኝ፣ የማይታየው የመለኮት ዓለም በሙሉ እንድንነካው እንድናጣጥመውና የመለኮትን ማንነት በደንብ ተራክቦ እንድናደርግ የተሰጠን ማወቂያ መለማመጃ ነው መጽሐፍ ቅዱስ። እስቲ መለኮትን በሉ። መለኮታዊ ዓለምን በሚገባ መልኩ እንድናውቀው እንድንለማመደው የተሰጠን መጽሐፍ ነው፣ ሆሊ ባይብል ማለት። ልክ እናንተ ቤት እንዳለው ቲቪ እንደገባው ሞባይል አየሩ ላይ ያለውን የመለኮትን ክብር መንፈስ ዓለም ላይ ያለውን የእግዚአብሔር ሞገስ እያላ ተካራዲያስ ብቻ ዛሬ የሆነ ሰው ነው። አሜን ካላ አሜን ይበለኝ። አንተ ሞባይል ከፍተህ የፕራይም ሚኒስተርን ንግግር በቲቪ አይተ እስከ ዛሬ ንጉሠ ነገሥት ኢየሱስን በዙፋኑ ሆኖ ያለውን ጌታ ባይብል ከፍተ አለማየትህ ምን አይነት ምስኪን ነህ! እኔ ግን ቃሉን ስከፍቶ ለእኔ ልክ እንደ ሞባይል ነው። እያነበብኩ አይኖቹ እንደ ሳት ላ ብራ ታካቲያባ አንድ ሰው አሜን ይበለኝ። እኔ ፋና አይደለም ይታየኝ፣ ኢቢኤስ አይደለም ይታየኝ። ዘፍጥረትን ሳነባው ግርማው ይታየኛል፣ ክብሩ ይታየኛል፣ መንፈሱ ይታየኛል። ለእኔ ባይብል ማለት መለኮትን የማይበት ቪዥን የማይበት ቴሌቪዥን። እስቲ ጎናችሁ መጽሐፍ ቅዱስን ስታነብ በሉት ንጉሱን ታያለ በሉት። ዙፋኑን ታያለ በሉት። ኃይሉን ታያለ በሉት። አሁን ኖርማል አትሆኗትም። ይኸው በሞባይላችሁ ላይ አይታችኋር፣ ለምትተርኩት ባይብል ከዛሬ ማታ ጀምሮ ክብሩንም እና ወይኔ ወይኔ ወይኔ፣ ኧረ አንድ ሰው ይበላይ እስቲ፣ መጽሐፍ ቅዱስ በሉ፣ የእግዚአብሔርን ሁሉ ነገር የማይበት ነው በሉ። ዮሐንስ አምስት ቁጥር 39 አታውጡት። መጽሐፍት ሁሉ አለ ጌታ። ስለ እኔ አላለም? እስቲ መጽሐፍት ሁሉ በሉ። ስለ ማ አልሰማችሁም በሉ። በእውነት ንገራችሁ፣ የሁላችሁን ፔጅ ካልፈቀዳችሁ ልኝ ወንጌል ላይ በእምነት አይገባም። ፔጃችሁ ፌስቡክ ሙሉ። ለምሳሌ የወንድሜ ቢኒ ፔጅ ስትገቡ፣ ቢኒ ካልፈቀደ እኔ የለ ሼር ላይ ካላረገ ቢኒ ልጆቹ አሉ ባለቤቱ፣ እስከ ድረስ ቢኒ ወይ ሲጠጣ ቤተሰብ መኪና እየነዳ ቢኒ ፔጁ። ባይብል ላይ ስትገቡ የምታገኙት ፔጅ በሙሉ ንጉሱ ነው። ስትገልጥሱ ነው። ክብሩን ታለ ፍቅሩን ታለ እሳቱን ታለ በቃ ምን አለፋ። ከዚህ በኋላ ቪዥዋላይዝ የሚያደርግ አይን ጌታ ይገጥምላችኋ። አላራታ ካሴ ራዲያስ አንድ ሰው ይበለኝ። የት ነው የምታሳልፊ ሲባል ማታ ማታ እያነበብቁኑ እንዳትሉ አደራ።

እግዚአብሔርን የማይበት ፊቱን የማይበት ግርማውን አሜን አትሉ? ማንም ይቆም እዚህ ጋር እኔ እኮ በተሰበረም ቲቪ አይተናል። ድሮ እኮ ትዝ ይላችኋል፣ የድሮ ቲቪ ታስታውሳላችሁ። ሰዎቹ ራሱ እንደዚህ ተጣመው ሞላል አርጓችሁም በእሱ ኳስ አይተናል። እስቲ ጎናቸአለን ሰው መጽሐፍ ቅዱስ በሎት፣ እግዚአብሔርን የምታይበት እስክሪን ነው በሎት።

ይሄ ማለት ስክሪን ነው፣ ዲቫይን ስክሪን ነው የሚባለው። ታውቃላችሁ መለኮታዊ ቻናል እግዚአብሔር፣ በታሪክ ከዚህ ቃል ውጭ አታገኙ። ለዚህ ነው ብዙ ክርስትና ግለት የለውም። ጉባኤያችን ማዛጋት፣ ምንም እኛ ራሱ ጉባኤው የሚመጣው ሰው ራሱ ታውቃለ ምን ፈልጎ እንደሚመጣ መታቀ አሁን ይሄ የኋለኛው ዘመን እኔ ምን እንደሚታይ ልንገራችሁ እግዚአብሔርን በዚህ ቃል ፊት ለፊት አግኝቶት አውርቶት ተቀጣጥሎ የሚመጣ ጉልብ ደግሞ ገና ኖርማል ሲነበብ እራሱ አሁን የሚነካ ትውልድ ይታየኛል። አሁን የሆነ የሆነ ቸርች ሲሄድ ገና ሲነበብ ኖርማል ሆኖ አለ የሚሉት ያለውና ምን ሆነ ሆኖ ሲል ቲቪ እያዩ ሰማይ አንተ ደግሞ ምንም አይነካ እኔ ለምን የሆነ እንዳለ ግራ ገብቶኛል። ብቻ ዛሬ እኔ ልባርካችሁ በዚህ መጽሐፍ ውስጥ ኢየሱስ ይታያችሁ። እጃችሁ ዘርጉና፣ አሜን በለው። ዛሬ መለኮታዊ ስክሪን ቤታችሁ ላይ ይግባ። እስቲ መጽሐፍ ቅዱስ በለው። እስቲ እግዚአብሔርን የማይበት እግዚአብሔርን ምነካበት እሱን የማቅፍበት። አሜን ትላላችሁ። ፓይዘዌ አባት አይጠናም። ልጆች አባታቸውን አያጠኑ። እኔ አሁን ቤት እንደገባዩ ነሚራ በዘጠኝ ከፍለው አያጠኑኝ ቁጭ ብለው ተክለሰውነቱ አንድ ቀን አጥንተውኛል። እንደገባው ይጠመጠሙብኛል፣ ያቅፉኛል። አሌ ዚ ላይ ትወጣለች። ኢየሱስ ጌታ ትላፋል። ሀሌሉያ ቸርች ውስጥ አብዛኛው ሰው የሚመጣው ለጥናት ነው። ፊቱ የሚያስፈራ ሲል ነው። ጌታ እንዳታቃጥለን በእውነት እና ለቲቺንግ ስለምትመጡ ተቺንግ የለም ቅድም ጽ ብለዋል። ጎናችሁ ከቲቺንግ ወደ ተቺንግ ገብተናል፣ ዛሬ በቃ ገብተናል። እስቲ አንድ ሰው አሜን ይበለኝ። ገና እግዚአብሔር ሲባል ዳዲ ነው አባት ነው። በዝማሬ ታቅፈዋለ በጸሎት ትነከዋለ ሴንስ ታደርጊዋለሽ። ውስጣችሁ ይቦርቃል። ይሄ መንፈስ ዛሬ ውስጣችሁ ገብቷል። አሜን አሜን። እስቲ ከሪሊጅስ ስፒሪት እንውጣ። ሃይማኖት ባይብል ያስጠናል እግዚአብሔርን አያስነካ በሌላ አማርኛ ስለሚቀርበው ሳህና ተጨነቁ፣ ስለ ምግቡ ተጨነቁ። ብዙ ጊዜ አይቻለሁ። ብዙ ቸር ስለ ሳህን ነው የሚያስጠኑ አንድ ቀን በልተናነቀ ምግብ ማቅረቢያው ግን የትሪው የሳህኑ እርቦን እኛ ባዶወዱ እኮ ነው እየዘለን ያለ። በተለይ ጴንቴ ባዶወዱን ነው የሚዘለው። ሁሉ ሰው ተርቧል። አሁን ምንም ይሁን አሌክስ መጥቶ ያብላኝ፣ ማስቲ ዶክተር ያብል፣ እንብላ ስ ይህን ቃል ስቲ ሜን በሎ አንድም ቀን ቲክቶክ ስትከፍቱ ማለት ነው፣ እንደው ቼክ ላርጋችሁ እማይታይ ነገር የለ፣ ሁሉም አለ። ዘፈን አለ፣ ድብድብ አለ። እንዲህ ከፍተህ ሁሉም አለ፣ ከዘፍጥረት እስከ ራእይ። እመነኝ፣ ይሄው እሱ ነው ያለው። ጨዋ ጨዋ ምን በሉ። እንደውም ምን ብየዋሉ፣ ከዚህ በፊት ተነጋግረናል። ይሄ ከረንት ሎኬሽን የሚባል ሰሞኑን፣ አሁን ሰው እኛ ቤት ሲጠፋቸው ከረንት ሎኬሽን ይላካል፣ ዋትሳፕ አይታችኋል። አሁን ጥሩ ጎግል ይሰራል። ከዛ ምን ይላል ድምጹ ራሱ ኮዳውን 500 ሂዱ ትላለች ስድስት መቶ ዮር ዴስቲኔሽን ኬዝ ትላል። ሴት አደል? ባይብል ለእኔ እሱ ብቻ አይደለም፣ ሌላ ሌላ ነው። ከዘፍጥረት ጀምሮ የሚመራሃል። ዘፍጥረት ስትመጣ አብርሃም ታገኘዋል። አብርሃም ማለት እንትን ኩርባ ነው። ጎ ዳውን ይላል። ይስሐቅ ትመጣል፣ ሁለት መቶ ሜትር ይላል። ያዕቆብ ተትመጣ አንተ ያዕቆብ ጋር እንዳትወርድ ብቻ። ያዕቆብ ጋር ደርሳ አንዳንዱ ይወርዳል። ያዕቆብ ማለት ፂሙ ረጅም፣ እዛ ቻርቹ በሙሉ ያዕቆብ። ዳዊት ጋ ግባ ጎናችሁ አትወርድ፣ ዳዊት ዘበለ እንዳትወርድ በሉት። በጌታ በጌታ ጠይቁት። ዳዊት ጋር እንዳትወርድ ሙሴ ጋር እንዳትወርድ። መቶ መቶ ክርስቶስ ጋር ምን ይልሃል? መንፈስ ቅዱስ ዩር ዴስቲኔሽን አያታላራ ባሪያስ የመጨረሻ የዚህ ቸርች መጨረሻ አልቲሜት ጎላችን ባላብት መሆን አይደለም፣ ዝነኛ መሆን አይደለም። አልቲሜት ኮላችን ክርስቶስ ውስጥ ገብተን እንጨርሳለን። መንፈስ ውስጥ ገብተን እንጨርሳለን። ክራይስትን ተሞልተን እንጨርሳለን። እሱን እየበላን እንጨርሳለን። ኢየሱስ ውስጥ አያያያያ አንሱ አጫብጨባ አሜን። እሱ ውስጥ እንጨርሳለን። ይሄ መንፈስ የገባው የበራለት ሰው ዛሬ ከኔ ጋር አብሮ ያወጫል። ደስ ብሏችኋል። ጎናችሁ ላሉ ንገሩት፣ የእግዚአብሔር ቃል በሉት መለኮትን የምትለማመድበት ነው። እግዚአብሔርን የምትነካበት ነው። እርሱን የምታይበት ነው። እሱ እውነተኛ ሕይወት የሚሆንበት ነው። አሜን ትላላችሁ።